እረ እነዚህ ልጆችን እዩትስቲ፣ ሌሎቹ አንዱ ጀርባ ላይ ጀልባ ላይ ቁጭ ብሎ ፋ ይላል። አንዱ ደግሞ ጸጉር ቤት ገብቶ ፋ ይላል። እናንተ እነዚህ ልጆች ምን አስቦ ነው ግን? ምን አስቦ ነው እ ሃይሚ ደግሞ ብላ ብላና እኔ ጋ አዋሳ እያለች ትገኛለች ምን ትላላችሁ እናንተ? እኔ ደግሞ ብሩኬ ቀጥ ለጥ ብላ ኦሚጋ ሄድ አዋሳ ነው አልኩት። በዛው ትንሽ የተስናናችሁ ፋፋሽ እያላችሁ ቆይታችሁ ደግሞ ትመለሳችሁ እስከሁድ አልኩት። እናንተስ ምን ትላላችሁ? ትላላችሁ እስቲ መልክት ኮሜንት ስራ አስቀምጦልኝ እስቲ እናንተ ነስታይት። ደግሞ ሀይሚዬ እንግዲህ ተጋደላያ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 ሰኞ፣ ማክሰኞ ወይ ሮብ እመለሳለሁ ብላ ነበረ። እንግዲህ ማክሰኞ አልተመለሰችም። እሷ ጀልባ ላይ ቁጭ ብራ ተገደላ ኦኦ ተገደላ ትግራይ ተገደላ እያለች ትገኛለች፣ ትገኛለች ማለት ነው። እንግዲህ ውድ ሰዎች የምር በጣም ነው ደስ የሚለው። በነገራችን ላይ ብሩኬ ብቻውን ናት። እንግዲህ ያየ ነው አዛዘነችኝ ማርያምን በጣም ነው አዛዘነችኝ እና የምር አጠገቡ ብኖር ደስ ነው ምለን እንግዲህ፣ እንደምታውቁ ማለት ነው እሷ ብቻ ውስጥ ስትኖር እኔ በጣም ነው የሚደብረኝ ነ ሲነግራችሁ ማለት ነው። እና እንግዲህ ብሩኬ መቼ ወደ ሀዋሳይ እንደምሄድ ባላቅም የምር ሃይሚ እንግዲህ እዛም መቆዮታ እንግዲህ ብሩኬ እንድሄድ ፈልጋ ነው ብዬ አስባለሁ። እና ነገ ካልተመለሰች ሀሙስ ብሩኬ እንደሚሄደው እርግጠኛ ነኝ እኔ። እናንተ የምር እንግዲህ ናፍቃኛለች ብሏለች፣ እሱም በኢንስታግራም ማለት ነው። በጣም ደስ የሚለው ዜና የለቀቀው ነበረና አይምዬም እንደዛ ማለት ነው የምር በጣም ነው ደስ ምሎ እንግዲህ እኛም ናፍቀንእንጃ የምር ትነግራቸው ማለት ነው በጣም ነው ናፍቁኝ ማለት ስንት ቀን ነው ሁለት ቀን ነው ምናምን ነው እንግዲህ ቪዲዮ ሳይለቁ ማለት ነው አና እሷ እንተን ቀዳሜ የሄደችው እንግዲህ እስከዛሬ ስንት ነው ማክሰኙ አስቡት እንዲህ እንዴ በጣም ቆይተዋል ማርያምን ይሄን አይን ብሩክ አንድ ጊዜ እዚህ ዱባይ የመጣ ጊዜ ነው፣ እንደዚህ ስራ ራቋየ ነው እንጂ ይሄ ሁለተኛው ነው እንግዲህ። በጣም ነው የሚደብረን ማርያምን፣ እነሱ ቪዲዮ ሳይለቁ ሲቀር ማለት ነው የሌላ ሰው ቪዲዮ ኢኢ አይለኝም ማርያምን፣ ለምንደሆነ አላቅም። እኔ ብቻ ነው እናንተም እንደዛ ነው ሁሉም ሰው ነው። እኔ ብቻ ነኝን እያልኩ ከራሴ ጋር አወራለሁ እና የኔ ውድ የሆኑ ቤተሰቦች የምር በጣም ነው እንትን የሚከፋን ማለት ነው። እነዚህ ሁለቱም ሲጠፉ እንግዲህ ሀይሚዬ ነገ ቡታጅራ እንደምናገኛት እርግጠኛ ነኝ። ብሩኬ ደግሞ እንግዲህ እንደሚሄደው እሷ ከቆየች ሄዳለሁ እያለ ነበረና ሊሄድ ይችላል። በነገራችን ላይ ሀይሚዬ ሀዋሳ ነም እንደተመች በነገራችን ላይ ሀዋሳ ወዳታለሁ ምናምን ስትል ሳምቻታለሁ ብዙ ጊዜ ነው የምትለውና እንግዲህ ወዳ ደግሞ ብሩኬ ወደዛ እንዲህ ሄድ ፈልጋ እንደሆነ እኔ እንጃ ዛሬ ማደር ሶኬ ያኒ ማክስ ሰኞ ወይም ሰኞ ረቡዕ እመጣለሁ ብላ ነበርና፣ አንደኛ ቀጠሮ ዛሬ ነው፣ ሁለተኛው ደግሞ ነገ ነው ማለት ነው። ከሁለቱ ከሁለቱ አንዱ እንደምሆነ እርግጠኛ ነኝ ማለት ነው። ውድ ቤተሰቦቼ እንግዲህ በሰላም ይመለሱልኝ፣ በሰላም ይምጡልኝ። ያምራ በጣም ነው የምናፍቁን እነሱ ስጠፉ ማለት ነው። እንግዲህ እነሱም እንደተናፋፈቁ እርግጠኛ ነኝ ማለት ነው የምር እኛ እኛ እንደዚህ የናፈቁ የናፍስ እኔ በነገራችን ላይ በግሌ በጣም ነው የናፈቁ፣ እና እነሱ ደግሞ እንግዲህ ከዚህ በላይ ከዚህ ጥፍ በሚሆኑ ነው የተናፋፈቁ እርግጠኛ ነኝ። እና ፈጣሪ በሰላም ያገናኛቸው እንላለን። ምን እንላለን መቼስ አይደለም እንዴ። እና ውድቤ ሰዎች እንደዛ ነው የምላችሁ። እስኪ ነገ እንጠብቃችኋለን። ፈጣሪ በሰላም ያሳደረን ነው ምላችሁ። ሁላችንም ሰላም ጤና ፍቅር ያብዛልን በያለንበት ቦታ ይላችኋለሁ። ሀገራችንም ሰላም ያርግልን። ወዳችኋለሁ።